ወርሃዊ ደምወዝ ደሞዝ በየወሩ ወጪ አድርጎ የሚያልቅ ከሆነ ምንም የሚጠራቀም ገንዘብ ከሌለ ዘካ የለበትም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ገንዘብ ላይ ዘካ የለም፣ ሓታ የሑል ዓለይሂ አልሐውል ብላል። ገንዘቡ ኒሷብ ደርሶ ዘካ ማውጣት ግዴታም የሚሆንበት መጠን ደርሶ ዓመት እስካልዞረበት ድረስ ዓመት እስካላስቆጠረ ድረስ ዘካ የለበትም ብላል። ከዚህ ተቀጣሪ ደሞዝተኛ ደሞዝ መቀበል ማጠራቀም ጀምሮ ያጠራቀመው ገንዘብ ኒሷብ ደርሶ ኒሷብ ማለት 595 ግራም የማዕድኑን ብር ሊገዛ የሚችል ማለት ነው። ዘካ ስንት ብር ካለ ነው የሚወጅበው? ያሉ ብዙ ጊዜ ሰዎች ይጠይቃሉ። ስንት ብር፣ ስንት ዶላር፣ ስንት ሪያል ካለ ሳይሆን የሚባለው የዘካ ኒሷቡ መነሻ መጠኑ ስንት ነው ተብሎ ነው የሚጠየቀው። በዘመናዊ ብሮች አይደለም። ዘካኒ ሷቡ መነሻ መጠኑ የሚሰራው እነማ በወርቅ ወይም በብር ነው። በወርቅ ከሆነ 85 ግራም፣ በብር ከሆነ 595 ግራም። የተሻለው ለምስኪኖች ብዙ ሰው ዘካ አውጥቶ ለምስኪኖች ብዙ እንዲደርስ በብር ማስላቱ ባላጅ ነው እና 595 ግራም የማድኑን ብር የሚገዛ ገንዘብ ያለው ሰው አመት ሙሉ ይሄ ገንዘብ እሱ ጋር ከተቀመጠ ዘካ ይወጅብበታል። ስንት ነው? 595 ግራም የማድኑን የጌጡን ብር የሚገዛው እንደ ወርቅና ገበያ ዋጋው እንደ ጊዜው ሊለያይ ይችላል። ሰላሳ ሺህ ሊሆን ይችላል፣ አርባ ሺህ ሊሆን ይችላል። ዘካ ማውጣት ግዴታ የሆነበት ሰው የዘካው ሰዓት ሲደርስ ወርቅና ብር ገበያ ሁኔታውን በማጣራት ያለበት ያለው ገንዘብ 595 ግራም እና ከዛ በላይ ይገዛል አይገዛም የሚለውን አረጋግጦ ዘካ መውጣት ነው። ስለዚህ ተቀጣሪ ደመወዝተኛ ከደመወዙ ከቤት ወጪ ተርፎት ያስቀመጠው ብር ኒሳብ ከደረሰ 595 ግራም እና ከዛ በላይ የማድን ብር የሚገዛ ሆኖ አመት ከቆየ ዘካ ይጅብበታል። አመት ሳይቆይ ከጠፋ ወይም የተቀመጠው ገንዘብ እዛ ደረጃ ካልደረሰ ዘካ የለበትም። ሌላኛው ጥያቄ ባለቤቴ አንድ ፍች ፈቶኝ ዒዳ ጨርሻለሁ። ልጆቹም እኔ እኔ ጋ ናቸው። ምንም አቅም የለኝም። የልጆቹን ዘካተል ፊጥር ማውጣት በእኔ ላይ ግዴታ ይሆንብኛል? አባታቸው ላይ ነው ግዴታ የሚሆነው። ዘካተል ፊጥር ግዴታ የሚሆነው አባወራ ላይ ነው። አባወራ ከሌለ ቤተሰብን የሚያስተዳድረው ቀጣይ ኃላፊነት ያለበት ሰው የአባትን ቦታ ተክቶ ዘካ ማውጣት ግዴታ ይሆንበታል፣ አቅም እስካለ ድረስ። ስለዚህ የልጆች አባት የት እንዳለ ካልታወቀ እናትም አቅም ከሌላት ዘካተል ፍጥሩ ይቀራል። ሊሰጣት ይገባል፣ ለእሷም ለልጆቿም ባሏ ልጆች ያባጥሏቸው ከተፈ ከሌለ ወጪ ካላአደረገ ሰዎች ከሰጧትም ቢሆን ከዒዱ ቀንና ምሽት የሚተርፍ ነገር ካለ ከተሰጣትም ቢሆን ከእነሳ ትሰጣለች። ዘካተል ፍጥር ሀብታምም ደሃም ወንድም ሴትም ላይ ነው ግዴታ የሚሆነውና የሌላቸው ደካሞች እንኳ ሰዎች ከሰጧቸው እህል ተቀበለው ለዒድ ቀንና ለማታው የሚተርፍ ከሆነ ከዛ የተረፋቸውን ለሌሎች ተሳልፈው መስጠት አለባቸው ሌላኛው ጥያቄ ቁርአን እያለ በስልክ መቅራት እንዴት ይታያል በላጩ በቁርአን መቅራት ነው የሚሻለው ልብን ከመሰብሰብ አንጻር ነገር ግን በተለያዩ ምክንያቶች ውዱ ስለሌለው ወዘተ በቁርአን መቅራት ያልቻለ ሰው በስልክ ቢቀራ ዞሮ ዞሮ ዋናው መቅራቱ ነው ነገር ግን ቁርአንን ራሱን ማየቱ ማገላበጡ መግለጡ ራሱን የቻለ ተጨማሪ ኢባዳ አጅራል አጅር አለ። ኢማሙ ነዊ ረሒመሁላህ ተዓላ አትቢያን የተሰኘው የአደብ የቁርአን አደብ ክታባቸው ላይ በሁሉም ዑለሞች ስምምነት በቃል ከመቅራት ቁርአንን እያዩ መቅራት ይበልጣል ብለዋል። በቃል ከመቅራት ቁርአንን እያዩ መቅራት ይበልጣል ብለዋል። ይሄ የሆነው ቁርአን ማየቱ በራሱ ታአቲር ተጽዕኖ ስላለውን ስለዚህ ከስልክ ይልቅ ቁርአንን ገልጦ ይዞ መቅራቱ በላጭ ነው። መያዝ ማይችሉበት ሁኔታ ካለ ካልተመቸው፣ ወይ የሚቀለኝ እኔ ይህ ነው ካለ አንድ ሰው ዋናው መቅራቱ ነው፣ ችግር የለም። ሌላኛው ጥያቄ የኢሻን ባዕድያ ሶላት ተራዊህ ከተሰገደ በኋላ መስገድ እንዴት ይታያል? ይቻላል ወይ? የሚሻለው ኢሻ እንደተሰገደ ባዕድያውን ሰግዶ ከዛ በኋላ ተራዊህ መስገድ ነው። ተራዊህ የሚሰገደው ከኢሻና ከኢሻ ባዕድያ በኋላ ነው። ሱናው ይሄ ነው። ነገር ግን አንዳንድ መስጂዶች ላይ አንዳንድ ኢማሞች በጣም ይቸኩላሉ። ዒሻ እንዳሰላመቱ አንድ ዒቃም አይቆዩም ለራሳቸው ፈጠን ፈጠን ብለው ሰግደው ሰዎች ገና አንድ ረካም ካሳይ ሳይሰግዱ ወደ ተራዊህ ይገባሉ። ይህኔ የሚጨናነቁ ከሆነ የዕሻውን ባዕድያ ከተራዊህ በኋላ ማድረግ ይቻላል። በቋሚነት ግን ልማድ ተደርጎ ኢሻ ሷላት እንዳለቀ ባዕድያ ሳይሰገድ ተራዊሕ መስገዱ፣ ይሄ እሱና አይደለም። የሱናው ተቃራኒ ነው። እሱናው ኢሻ እና ከኢሻ ጋር ተያይዞ እሚሰገደውም ባዕድያ ዘግቶ ነው ወደ ተራዊሕ መገባት ያለበት። ያን ተራዊሕ ሷላት ከኢሻ በኋላ ነው እሚሰገደው። የኢሻ ባዕድያ ከኢሻ ተያይዞ መሰገድ አለበት። በተለያየ ምክንያት ያልቻለ ሰው ከተራዊሕ በኋላም መስገድ ይችላል። ነገር ግን በስድስት ሰዓት ማለፍ መዘግየት የለበት። በኋላ ስሑር ስነሳ ስምንት ሰዓት ላይ ወዘተ መባል የለበትም ፤ ምክንያቱም የኢሻ ወቅቱ ከእኩል ሌሊት በኋላ ይወጣል። ኺላፍ በይነ አህል ሙጥር የሆነ ሰው እስከ ፈጅር ሊቀጥል ይችላል፣ ነገር ግን ሙኽታር የሆነ ሰው የኢሻ ወቅቱ ከእኩሌሊት በኋላ ይወጣል። የኢሻ ወቅት ሲወጣ የባዕድያውን ወቅት ስለሚወጣ ምን ቢቆይ ከስድስት ሰዓት ከእኩሌሊት መቆየት የለበትም። በኋላ አረሳለሁ ያልችለው ያለ ሰው ተራዊሁን ኢማሙ ተራዊህ ሲያስቸግድ ማሙሙ የዒሻን ባዕድያ ነይቶ ከኢማሙ ጋር አብሮ መስገድ ይችላል። ቢረዝምበትም ችግር የለም። ምክንያቱም ኢማም አሕመድ ዒሻ ሳይሰግድ ተራዊሕ የተጀመረበት ሰው ተራዊሕ ከሚሰግደው ኢማም ጋር ዒሻ ነይቶ ገብቶ መስገድ ይቻላል ብላ ታላቁ ኢማም አሕመድ ብኑ ሐንበል ረሂመሁላህ ተዓላ ዒሻ ሳይሰግድ ተራዊሕ የጀመረበት ሰው ወይም ተራዊህ ሲሰገድ የደረሰ ዒሻ ያልሰገደ ሰው ለብቻው ፈንጠር ብሎ መስገድ፣ ሌላ ጀማዓ መፍጠር አይጠበቅበትም አይገባምም ጭምር። ተራዊህ ከሚሰግደው ኢማም ጋር ዒሻን አብሮ አስሮ ይሰግዳል። ሙሳፍር ከሆነ በዛው ሁለት ረካ ያሰላምታል። ሙሳፍር ካልሆነ ሁለት ተነስቶ ይሞላል። ፈርዱ ሰላትን ተራዊሕ ከሚሰግድ ኢማም በኋላ መስገድ ከተቻለ ሱናን የበለጠ መስገድ ይቻላል። ባይሆን ተራዊሑ ይጎድልበታል። አስራ አንድ አስር አይሆንለትም። ኋላ ላይ ተነስቶ ለተራዊሕ አንድ ይጨምራል። ሌላኛው ጥያቄ አንድ ሰው ውዱ እንዳለው አስቦ ሶላት ቢጀምርና ከዛ በኋላ ውዱ ያደረገበት ሰዓት ትዝ ባይለው እና በውዱ ቢጠራጠር እና እንዳላደረገ ቢሰማው ምን ማድረግ አለበት? መጨረሻ የሚያስታውሰው ውዱ እንደሌለው ከነበረ በእርግጠኝነት መጨረሻ የሚያውቀው ከሁኔታው ው ውዱ የለውም፣ መጸዳጃ ቤት ገብቷል፣ ውዱ ፈቷል፣ ይሄን ያውቃል። ግን ሶላት ከገባ በኋላ ውዱ አድርግ ያለው አላደረግኩም ከሆነ ጥርጣሬው ከዛው ከቆመበት ካለበት ሁኔታ ወደ ቀጣይ የሶላት ክፍል ሳይሸጋገር በፊት ውዱ ማድረጉን ካረጋገጠ ምንም የለበትም፣ መቀጠል ይችላል። ጥርጣሬው ካላባራ በዛው ከቀጠለ ግን እርግጠኛ የሆነው የመጨረሻ ሁኔታው ላይ ነው። ውዱ ፈቶ እንደነበር እርግጠኛ ነው። ያድርግ ያድርግ ተጠራጥሯል፣ እንዳላደረገ ነው የሚቆጠረው። ነገር ግን ውዱ እንዳደረገ እርግጠኛ ነው። ውዱ አፍርሻለሁ አላፈረስኩም ከሆነ ማፍረሱን እርግጠኛ እስካልሆነ ድረስ ሶላቱ ላይ መቀጠል ይችላል። ሌላኛው ጥያቄ ተስቢሕ በመጠቀም ወይም በጣት ውስጥ ገብታ የምትቆጥር መቁጠሪያ በመጠቀም ዚክር ማድረግ ቢድዓ ነው? ቢድዓ አይደለም? ራጅሑ ኪላፈል አውላ ነው። ቢድዓ ነው ያሉ የተወሰኑ ሊቃውንት አሉ። ነገር ግን ቢድዓ ነው የሚባለው በዚክር መቁጠሪያ ዚክር ማድረጉ በላጭ ነው፣ በእጅ ከማድረግ ይሻላል፣ ይሄ ሱና ነው ከሚል እምነት የመነጨ ከሆነ አው ቢድዓ ነው። ነገር ግን እኔ መቁጠር ነው የምፈልገው፣ እረሳለሁ፣ እሳሳት አለ ሆኝ ብሎ ጣት ያሳስተኛል ወይም ብዙ መቁጠር አልችልም በሱብሓ ወይም በኤሌክትሮኒክስ አሁን በመጡ ማሽኖች ቆጥራለሁ ይላል አንድ ሰው። ኪላፈል አውላ ነው የሚባል በላጩን ትተሃል። በላጩ ምንድን ነው? እጅ ነው። ነቢዩ ዐለይሂ ሰላቱ ወሰላም ካነ ያዕቂዱ ተስቢሐ ቢየሚኒ በቀኝ እጃቸው ነበር ተስቢሕ የሚቆጥሩት። በእጃችሁ ተስቢሕን ቁጠሩ፣ እነሱ የቅያም ቀን ይናገራሉ ብሏል ነቢዩ ዐለይሂ ሰላቱ ወሰላም። የነቢ ሱና የሰሓቦች ሱና በእጅ መቁጠር ነው። ሱና ነው ሳይል እንዲያግዘኝ ብሎ በሱብሓ እና መሰል ነገር ቢጠቀም አው ቢድዓ ነው ያሉ አሉ። ነገር ግን ራጅሑ ትክክለኛው ኪላፈል አውላ ነው፣ በላጩ እንትቷል ነው እንጂ የሚባለው ቢድዓ ሰርቷል አይባልም። ነገር ግን ዚክር ማይ ቁጥሩትን ያክል እጅ ላይ ሱብሓ አንጠልጥሎ መሄድ፣ እንዲሁ ወሬ ያወሩ ዝን ብሎ ዚክር ማለት አንገት ላይ አንጠልጥሎ መሄድ ይሄ አይገባም። ሲጀምርም ጠንከር ያለ ተቃውሞ ያላቸው ዕልሞች አሉ። የመጣው ከህንዱ እምነት ነው፣ ከሌላ ቤተ እምነት ነው የመጣው። ከአይሁዶች ጋር ከነሷራዎች ጋር መመሳሰል ነው ያሉበት ሁኔታም ስላለ መተው፣ በእጅ መቅጠሩ በላጭ ነው። ሌላኛው ጥያቄ፣ እህቴ በአጉል ጥርጣሬ አኩርፋኝ፣ ስልክ በተደጋጋሚ ብደውል አላነሳ ብላኝ፣ በሌላ ሰው ስልክ ደውላ ለአላህ ብለሽ አላህን የምትፈሪ ከሆነ

ለመታረቅ ለመግባባት፣ ለመቀራረብ ነው እንጂ አላህን ፍሪ መባል ያለበት ስልክ አትደዊ ለማለት አላህን ፍሪ መባል ያለበት ነው። ያውም ጥያቄው ላይ እንደተባለው በአጉል ጥርጣሬ፣ አብዛኞቹ የዘመናችን መኮራረፎች፣ መቆራረቶች አንዱ መነሻቸው መጥፎ ጥርጣሬ ነው። ችኮላ፣ ለምን ተነካሁ ማለት ነው። እኔ አላጠፋም ፍጹም ነኝ ቅዱስ ነኝ ማለት ነው። አቡበክርና ዑመር ተጣልተዋል? ማን አለ ከነብያት ቀጥሎ እንደ አቡበክርና ዑመር ነገር ግን ወዲያው ታርቀዋል፣ መልሰው እዛው ብላልና አቡ ዘር ተጣልተዋል፣ ግን መልሰው እዛው ታርቀዋል። እኔ ነኝ ጥፋተኛ እኔ ነኝ ጥፋተኛ ሁለቱ እኮ ተባብለዋል። እዚህ እኛ ለመጣላት እንቸኩላለን፣ ለመመለስ እንዘገያለን። ሁለቱም በሽታ ችግር ነው ያለብንና ደግሞ በሆነ ባልሆነ የሚጣሉ ሰዎች አላህን ይፈሩ ይገባል። ሰው ነው ሰው ነን። የሰው ባህሪ ውስጣችን ላይ ይኖራል። ተገፍተን ከሆነ ተነክተን ከሆነ አፍታ ከተጠየቀን

አላህን የሚፈሩ ሰዎች እንደ ሸይጣን ነካቢ ያደርጋቸው፣ አላህን ፍሩ ሲባሉ፣ ዲንን ሲያስታውሳቸው፣ አኼራን ሲያስታወሷቸው፣ ይቅርታል፣ አላህ አፍ በለኝ ሲሏቸው ወደዋ ይመለሳሉ። ራስን ማምለክ በዝቷል፣ በዘመናችን ራስን ማምለክ በዝቷል። አላህን ማምለክ፣ ስሜትን መርታት፣ ይቅር ማለት እኔም አጠፋለሁ፣ እኔም ብዙ ጉድረት አለብኝ፣ እኔም ሰው ላይ ደርሳለሁ፣ ተደረሰብኝና አንዴ ያዙኝ ልገጉኝ ማለት የለብኝም፣ ነክሼ መቅረት የለብኝም ልንል ይቅር ልንል ይገባናል። ጥያቄው ላይ እንደተባለው በተደጋጋሚ ተደውሎ አትደውይብኝ ከተባለ አለመደወል ነው። ሲገናኙ ግን ሰላም መባባል። መኮራረፍ ሁለት ደረጃ ነው ያለው መኮራረፍ ሁለት ደረጃ ነው ያለው። በምንም መልኩ አለመገናኘት፣ ቢታመም አለመጠየቅ፣ ቢቸገር አለመርዳት፣ መንገድ ላይ ሲያገኙ ጀርባ ሰጥቶ መሄድ፣ ቢጠራ መልስ አለመስጠት፣ ይሄ ሐራም ነው፣ አይቻልም። ከሶስት ቀን በላይ መዘለቅ የለበትም። ነገር ግን ከዚህ ዝቅ ብሎ ያለው ሁለተኛው ደረጃ አፍብ ያለሁኝ አፍ ተባብለናል። ነገር ግን እንደ ዶሮ ላንሆን እንችላለን። ቤት አልመጣም አልደወልም ስንገናኝ ስትታመም መጣለሁ ስትቸገር እረዳለሁ ብሎ ግንኙነቱ ሙሉ በሙሉ እንዳይቋረጥ ማድረግ ይቻላል። ስለዚህ እንደዚህ አይነቱ ሰው አደውሉብኝ የሚል ሰው አደውሉልኝ የሚል ሰው ወንጀለኛ የሚሆነው እሱ ነው። በውስጥ ግን ግንኙነቱን ማስቀጠል የሚፈልገው አካል አደውል እየተባለ ያለው አካል በውስጡ መታማ ረጃ ፈባቢ መፍትሔውን ማለት አለብን። በተመለሰ ጊዜ ቤቴም ልቤም በሬም ክፍት ነው። እኔ እሱ ላይ ቂም የለኝም ጥላቻ የለኝም ትቻለሁኝ። ከመጣ አናግሯለሁ ቀበሏለሁ፣ ቀበሏታለሁኝ። መንገድ ላይ ከተገናኘን በሆነ አጋጣሚ የቤተሰብ ጉዳይ ኖሮ ከተገናኘን አናግራለሁኝ የሚል የውስጥ ዝግጅት መኖር አለበት። ሌላኛው ጥያቄ የዘጠኝ ወር እርጉዝ ሆዷ ውስጥ ሞቶባት ነበረ። እሷን አላህ ሶብሪስትሽ ነው ወይስ ሸፋ ያደርግልሽ ነው የምትባለው? ሁለቱም ይባላል። ሁለቱም ይባላል። አራት ወር ካለፈው ነፍስ ከተዘራበት በኋላ ልክ እንደተወለደ ህፃን ነው የሚቆጠረው። በትብቱ የጎተተ ጀነት ያስገባታል የሚል ሐዲት አለ። ያስወረዳት ሴት ተወልዶ እንኳን ድምጽ አሰምቶ እንኳን ባይሞት ከአራት ወር በላይ ከሆነ ነፍስ ከተዘራበት በኋላ የወጣ ጽንስ እናቱን በትብቱ የመራ ወደ ጀነት ይወስዳታል ተብሏልና ነፍስ ከተዘራበት ዘጠኝ ወር ከሞላው። አላህ ሰብርስትሽም ይባላል፣ ሸፋም ይሁን ይባላል። እሱም ይወጣለታል፣ ዓቂቃ ይደረግለታል። ሌላኛው ጥያቄ የእናቴ ክርስትና እምነት ተከታይ ጉረቤቶች አሏት፣ ባለቤቴ ለእነሱም ብር ይሰጣቸዋል። ይህ እንዴት ይታያል? ሐራም ይሆንበታል ወይ አይሆንበትም? ፊ ኩሊ ከቢዲን ረጥበትን ሰደቀቱን ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ጉረቤትም ይሁን ዘመድ ሙስልም ያልሆነ ሰው ቢረዳ አጅራለሁ። ቀጥታ እንካ ወንጀል ስራበት፣ ስጋራ የሚያጨስ ሰው እንካ አጨስበት፣ ከምሮ የሚጠጣ ሰው እንካ ጠጣበት ብሎ መስጠት ነው የማይቻለው እንጂ ለተለያዩ ለተፈቀዱ አላማዎች እንዲያውለው ብሎ መስጠት ችግር የለው። አስፈላጊም ጭምር ነው፣ በተለይ እንደኛ ሀገር ሙስልምም ሙስልም ያልሆነም በጋራ አብሮ በመልካም የሚናኗርባቸው ሁኔታዎች ላይ ሰላማዊ ከሆኑ ሌላ እምነት ተከታዮች ጋር መረዳዳት ሲቸግራቸው መርዳት ሃዲያ መስጠት ስቶታ ማበረከት መልካም ነው። ራሱን የቻለ ዳዕዋ ነው፣ ንያን ከማስተካከል ጋር። ምክንያቱም ባለንበት ጊዜ እስላምና ሙስልሞች ላይ እጅግ በጣም ከፍተኛ የጥላቻ ወሬ እየተነዛ ነው። ሙስልም ከሌላ እምነት ጋር በሰላማዊ ኗኗርም ከሙስልም ውጪ ምድር ላይ መኖር የለበትም ይላል እያሉ የእስላምን ስም ለማጠልሸት ስራ የሚሰሩ ስላሉ ላ የንሃኩም ላሁ ን ለዚና ለም ዩቃትሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አንተበሩሁም ወትቅሲጡ ኢለይህም ኢነላሃ ዩሒቡል ሙቅሲጢን በሚለው አንቀጽ መሠረት ሙስሊሞች ላይ ጦርነት ያልከፈቱ፣ ከሀገር ያላፈናቀሉ፣ በሰላም ከሙስሊም ጋር የሚኗኗሩ ሌላ እምነት ተከታዮች ጉርብትና ካገናኘ ዝምድና ካገናኘ ሲቸገሩ መርዳት፣ ሲታመሙ መጠየቅ፣ ደስታ ሲኖር ቤታቸው ሸሪዓው በሚፈቅደው መልኩ ገብተው እንኳን ደስ አላችሁ ብሎ መውጣት ዲን በሚፈቅደው ከሽርክ ጋር የተያዘ በዓል ባልሆነ መልኩ መልካም ግንኙነትን ማጠናከር ይቻላል ይሻላልም ጭምር አጅርም አለሁ። በተለይ በመልካም ነው እስላም ከማስተዋወቅ አንጻር፣ እስላም ዚህ ዓይነት ነገሮች እንደሚፈቅድ ከመግለጽ አንጻር ይሄ ማድረጉ መልካም። ሌላኛው ጥያቄ አንድ ሰው በሚሰራበት የሥራ ዘርፍ ላይ ዘካ ለማውጣት ፈልጎ በዚያ ሥራ ላይ ያሉ ለስራው አገልግሎት የሚሰጡ ማሽነሪዎች አሉ። እናም በእነዚህ ንብረት ላይ ዘካ ይወጅባል ወይ ከወጀበስ በምን መልኩ ነው የሚወጣበት፣ ኢዛክሙላ ኸይር የሚል ጥያቄ። ዘካ የሚወጅበው በሚሸጡ እቃዎች በራሳቸው በሸቀጦች እንጂ መደብሩ ላይ ያሉ እቃውን ለመሸጥ የሚያስፈልጉ ቋሚ የቤት ንብረቶች፣ ፍሪጆች፣ ማሽኖች፣ የፋርማሲና መሰል መደርደሪያዎች፣ እነዚህ ቋሚ ራሳቸው ማይሸጡ ነገሮች ዘካ የለባቸው። ትልልቅ ማሽኖችም ቢሆኑ በብዙ ውድ በውድ ዋጋም የሚገዙም ቢሆኑ ራሳቸው ማይሸጡ እነማ የሚሸጠውን ነገር እንደ መያዣ የሚያገለግሉ መደርደሪያዎች፣ ማሽኖች፣ ፍሪጆች ለገሪ ዛለ ከነዚህ ላይ ዘካ የለ። ዘካ عروض التجاره ላይ ሊሸጥ የቀረበ ነገር ራሱ ላይ ነው ዘካ ያለው። ተገምቶ ሂሳብ ተሰርቶ ከተከላላ ሀብት ዘካ ይወጣል። ሌላኛው ጥያቄ እዳ አለብኝ ብሎ ዘካ ተልማል ከሚያወጣው ስጠኝ ብሎ መጠየቅ ይቻላል ወይ? አዎ፣ በትክክል እዳ ካለ በትክክል ራስ መክፈል የማይችሉት እዳ ካለ አው ይቻላል። ነገር ግን አመሉ የሆነ መሆን የለበትም። ሁሌ እዳ ውስጥ የሚገባው ተበድሮ የሚያጠፋው የሚያባክ ነው። አጎቴ፣ ወንድሜ፣ ጎረቤቴ ዘካ ስለሚያወጣ ብሎ ከሆነ አውቆ የተገባበት እዳ ከሆነ ይሄ ላይ መዘናጋት አያስፈልግም። እነማ ጥንቃቄ ከማድረግ ጋር ሳይፈልገው የገባበት እዳ ከሆነ ራሱ ሰርቶ መክፈል የማይችለው ከሆነ ዘካ ስተኝ ማለት ይችላል። ከስምንቱ ዘካ ከሚገባቸው አካላት አንዱ ወልጋሪሚን እንኳ ጋሪሚን ሁለት አይነት ቢሆንም ለግሉ ለነፍሱ ሓጃ እዳ ውስጥ የገባም ሰው እዚህ ውስጥ ይገባል። ሌላኛው ጥያቄ ላይ ያለበት ሰው ዘካተል ማል መቀነስ ይችላል ወይ? አው ዘካተል ማል ከማውጣቱ በፊት ያለበትን እዳ አንስቶ ነው እንጂ ለሰው ከሚሰጠውም ካለበት ከብድሩም ጭምር አስበህ ዘካውታ ይባልም። ሌላኛው ጥያቄ አረብ ሀገር በነበርኩበት ሰዓት የገዛኋቸው ወርቆች ነበሩኝ። በወቅቱ ወርቆቹ ወርቆቹን ስገዛ ለትርፍ ብዬ አልገዛኋቸውም ነበረ አልገዛኋቸውም ነበር። ነገር ግን አገር ቤት ስመጣ ገንዘብ ስላጠረኝ አሁን ለመሸጥ አስቤ ነበረ። ስለዚህ ወርቆቹ ዘካ አለባቸው ወይ? ለመሸጥ ከተወሰነበት ጊዜ ጀምሮ ለመሸጥ ከተወሰነበት ጊዜ ጀምሮ አመት ሲሞላው አው ዘካ መውጣት ግዴታ ይሆናል። ተሸጦ ገንዘቡ ካልጠፋ መጀመሪያ ለጌጥ ነበረ የተገዛው። አይ ልሽጠው ተባለ። ለመሸጥ ከተወሰነበት ጊዜ ጀምሮ አመት ከሞላው ወርቁ 85 ግራም እና ከዛ በላይ ከሆነ ዘካ ይወጅበታል። ሲጀምርም ለጌጥ የተገዙ ለጌጥ የሚያገለግሉ ወርቅና ብርም ቢሆን ዘካ ማውጣቱ ነው የሚሻለው። ያከራዩ ገቢ ሊያስገቡ ሲቸግር ሊሸጥ ተብሎ የተገዛ ከሆነ ዘካ አለበት። ነገር ግን ለጌጥ ተብሎም ከተገዛ ቢሆን ዘካ አለበት የሚሉ እጅግ በጣም በርካታ ሊቃውንት ስላሉ ከጥርጣሬ ለመውጣት ከኺላፍ ለመዳን ወለዚነ የክኒዙነ ዘሃብ ወልፊዳ ወላ ይንፍቁነሃ ፊ ሰቢልላህ ፈበሽርሁም ቢዓዛብን አሊም የሚለው ይሄንም ይመለከታል። ወርቅና ብርን የሚያጠራቅሙ፣ የሚያከማችሁ፣ በአላህ መንገድ ውጪ የሚያደርጉ በአሳማሚ ቅጣት አበስራቸው የሚለው ይሄንም ይመለከታል ስለተባለ 85 ግራም እና ከዛ በላይ ወርቅ ያለው፣ 595 ግራም እና ከዛ በላይ የጌጥን ቢሆን ብር ያላት ሴት ዘካ ማውጣቱ በላጭ። ከሰው ጋር የተኮ የተኮራረፈ ሰው ጾሙ እንዴት ነው? ቀደም ሲል እንደገለጽ ነው፣ መኮራረፍ አስፈላጊ አይደለም፣ የሸይጧን ስራ ነው። መቆራረጥን ሸይጧን ይፈልጋል። አላህ ደግሞ መገናኘትን፣ ዝምድናን፣ መቀጠልን፣ ወዳጅነትን ማስቀጠልን ይፈልጋል። ከሶስት ቀን በላይ መኮራረፍ ሐራም ነው። አመት ከዘለቀ ያኮረፉትን ሰው የመግደል ያክል ነው ብሏል። ነቢዩ ሶለላሁ ዐለይሂ ወሰለም ኢማም አቡ ዳውድ ኢማም አሕመድ በዘገቡት ሀዲስ አንድን ሰው አመት ሙሉ የዘጋ ያኮረፈ ሰው እንደገደለው ይቆጠራል ብለው፣ ከባድ ወንጀል ነው ማለት ነው። ከስሜት መውጣት፣ መረጋጋት፣ ችግሮችን ተነጋግሮ መፍታት፣ ዳግም የሚያጋጩ ነገሮች ካሉ የሚያጋጩ ነገሮችን ማስተካከል ቀረቤታም በልክ ማድረግ። ብዙ ጊዜ አንድ የመጣላቱ መንስኤ አብዝቶ መቀራረቡ። ለዚህ ነው ዑመር ብኑ ልኸጣብ ቁሉ ሊደዊ ልቁርባ አን የተዛወሩ ወላ የተጃወሩ ያሉት። በጣም ዘመዳማሞች የሆኑ ሰዎችን እንዲዘያየሩ ንገሯቸው፣ ጎረቤቶች እንዳይሆኑ ንገሯቸው ብላል። በጣም ዘመድ የሆኑ በጣም ወዳጅ የሆኑ ሰዎች አብዝተው ጎረቤት ሲሆኑ ጠዋትም ከሰዓትም ዛሬም ነገም በልጅም በአዋቂም ጉዳይ ሲገናኙ ለመጣላት ሰበብ ይሆናል እና የሚያጣሉ ነገሮች ቶሎ ቶሎ እንድንጣላ የሚያደርጉ ነገሮች ምንድን ናቸው ተብሎ መፍትሄ መፈለግ በሩን መዝጋት ያስፈልጋል። የተኮራረፈ ሰው ጾሙ፣ ሶላቱ፣ መልካም ስራው ወደ ሰማይ አይወጣለት እስኪታረቅ ድረስ። ምናልባት መጣላቱ በዲን ምክንያት ከሆነ ሶላት ስለማይሰግድም ቢስላለን ቆሻሻ ተግባር ስለሚፈጽመን ቢስ፣ ስለ አለም ማክረፉ ይጠቅማል ተብሎ ሸሪዓ በሚፈቅደው መልኩ የተኮራረፈ ሰው ከሆነ ችግር የለውም። እንዲህ አይነት ነገሮች ሳይኖሩ ለነፍስ ለስሜት ተብሎ ማሊያ፣ ደግሞ ስሜትን በሌላ ሸፍኖ የሚፈጠር አይነት ኩርፊያ ሶላ ሰውም አላህ ዘንድ እንዳይቀርብ ያደርጋልና በተለይ ረመዛንን ሰሓቦች እንዳሉት ውስጣችን ላይ ቂምና ቁርሾ ኖሮ ለሙስሊም ጥላቻ ኖሮ ረመዛንን መቀበል በጣም ይከብደን ነበር ብለዋል። ምንጊዜም ፈጥኖ ችግርን መፍታት ያስፈልጋል። ረመዳን ሲመጣ ደግሞ ይበልጥ ልብ ንጹህ ማድረግ፣ አፍታ መጠየቅ፣ ይቅርታ መጠየቅ፣ ይቅር መባባል ያስፈልጋል። ሶፍ ለሴቶች እግርን መቅጠም እንዴት ነው? ለወንድ እንጂ ለሴት አያስፈልግም ይላሉ። እንደዚህ የሚል አቋም ያላቸው የተወሰኑ ሊቃውንት አሉ። ሴት ልጅ ከራሷ ጋር ነው ሁለት እግሮቿን አገጣጥማ ተጠጋግታ ነው እንጂ መቆም ያለባት፣ ከጎንና ጎን ካሉት ጋር እግሮቿን መቅጠም የለባትም ያሉ የተወሰኑ የፊክ ሊቃውንት አሉ። ነገር ግን ከሐዲስ ማስረጃ የለውም። ነቢዩ ዓለይሂ ሰላቱ ወሰላም እኔ ስሰግድ እንዳያችሁት ስገዱ ነው ያሉት። እኔ ስሰግድ እንዳያችሁት ስገዱ ነው ያሉት። እሳቸው ሶፍን ያስተካክሎ ነበር፣ አጠገብ ከአጠገብ ያሉት ጋር እንዲገጣጠሙ፣ እንዲገናኙ ያደርጉ ነበርና ሴቶች ይሄን አያድርጉ አላሉ። ሴትና ወንድ በሶላት አሰጋገዳቸው ይለያል ሲባል ማስረጃ መምጣት አለበት። ሴት ልጅ ከጎኗ ካለ ሰው ጋር ገጥማ አትቁም የሚል ማስረጃ የለም። የመንግስት ስራ ላይ ያለሁኝ፣ ቦንድ ገዝቼ ነበረ። አሁን ቦንዱ ወደ ገንዘብ ሲቀየር ወይም ሲሸጥ ከነወለድ ነበረ ወደ አካውንት የገባ። የገዛሁበትን ብር ብቻ አውጥቼ በመጠቀም ወለዱን አካውንት ላይ ብቶ እንዴት ይታያል? አካውንቱ ላይ መጥተው የለበትም። ሊረሳ ይችላል። አንተ ወይም አንቺ ሞት ሊገጥምህ ሊገጥምሽ ይችላል። ወራሽ ቤተሰብ ሳያውቅ ሊጠቀመው ይችላል እና የወለድ ገንዘብ ቆሻሻ ነው። መቀመጥ የለበትም በአንድ ሰው ስም መቀመጥ የለበትም። ለቀናት እንኳ ለሰዓታት ከተቀመጠም በሱያ ተጽፎ መነገር አለበት። ባንክ አካውንቲ ላይ ይሄን ያክል የሐራም ብር አለ ተብሎ መቀመጥ አለበት። ከዛ ወጥቶ እጅግ በጣም በጣም ለተቸገሩ ሰዎች፣ የለት ጉር ስለሌላቸው ሰዎች፣ ምንም ላጡ ሰዎች ይሰጣል። ከገንዘቡ ለመገላገል በሚል ንያ እዚህ አካውንት ላይ መቀመጥ የለበትም። ፈጅር ሶላት፣ መግሪብ፣ ኢሻ እና ጁምዓ ሶላት ስንሰግድ ፋቲሓን ኢማምን ተከትለን ነው የምንቀራው ወይስ ኢማሙ ከጨረሰ በኋላ ነው የምንቀራው? ማእሙም ከኢማም ኋላ መቅራት አለበት የሚሉ ሊቃውንት ዘንድ ኢማሙ ከጨረሰ በኋላ ብትቀራ ይመረጣል። ኢማሙ ፋቲሓን ጨርሶ ቁርኣን ሲቀራ ብትቀራ ይመረጣል። ነገር ግን በላጩ የኢማምን ድምፅ ከሰሙ ምንም አለመቅራት ነው። በላጁ የኢማምን ድምፅ ከሰሙ ፋቲሃንም ቢሆን ዝም ብሎ ማድመጥ ነው። ለብቻ ሲሰገድ ነው ፋቲሃም የሚቀራው። የኢማሙ ድምጽ ካልተሰማ ነው ፋቲሃም የሚቀራው፣ ኪላፍ አለበት። አብዛኞቹ መቀራት አለበት ብለዋል። ኢማሙ ዝም ሲ ኢማሙ ፋቲሃን ጀርሶ ቁርአን ሲቀራ ነው ፋቲሃ መቀራት ያለበት። በላጁ ግን ከኢማሙ አልቡኻሪ፣ ሌሎች የመረጡት የኢማም ድምጽ እስከተሰማ ድረስ ሁሉንም ማሙ ዝም ብሎ ነው ማድመጥ ያለበት። ማሙም ይቀራይ የተባለው ኢማም ይቀራይ የተባለው ማሙም እንዲያደምጥ ነው ማሙም ጮክ ብሎ ከቀራ፣ አንተም ከቀራ፣ ማሙም ከቀራ፣ ኢማሙ ጮክ ይበል የተባለበት ምክንያት ምንድን ነው? ለዚህ ነው ኢብኑ ተይሚያ رحمه الله تعالى هذا سفه تنزه عنه الشريعه ሸሪዓችን አንድ ነገር ሲያዝ በአላማ ነው በምክንያት ነው። ኢማም ጮክ ይበል ያለው ማሙሞች ዝም ብሎ እንዲያደምጡ ነው እንጂ ማሙሞችም የራሳቸውን ከቀሩ፣ ኢማሙም ከቀራ፣ ኢማሙ ለምን ይለፋል? ለምን ይደክማል? ያለ አንዳች ጥቅም ሸሪዓ አንድ ነገር ይደረግ ብሎ ያዝምና ኢማም ጮክ ብሎ ይቅራ የተባለው ማሙም ዝም ብሎ ማድመጥ ስላለበት ነው። የኢማሙን ካልሰማ ማሙም ይቅራ። ሩቅ ከሆነ ማይክ ከሌለ ያለ ድምፅ የሚቀራባቸው ላይ ኢማም ማሙም የራሱን ይቅራ። የኢማም ግን የሚሰማበት ላይ ማሙም ዝም ብሎ ማድመጡ በላጭ ነው። የመጨረሻው ጥያቄ በዛሬ ፕሮግራማችን ላይ፣ ውጡ አድርጌ ከባለቤቴ ጋር ስሜትን በማይቀሰቅስ መልኩ ወይም ከስሜት ነፃ በሆነ መልኩ ንክኪ ባደርግ ውጡ ማደስ ይኖርብኛል ወይስ እንዴት ነው? በሻፊዕያ መድሀብና ሌሎችም የተወሰኑ ሊቃውንት አዎ ሴት ልጅ ባሏዋ ለሷ ው ያፈርሳል ያሉበት ሁኔታ ነገር ግን ራጅሑና ትክክለኛው የበርካታ ሰሓቦች ምርጫ የሆነው ሚስት ባሏ ው አያፈርስባትም፣ ባልም ሚስቱ ላይ ው አያፈርስም። በስሜት ተነካክተው መነካካቱን ተከትሎ የወጣ የስሜት ፈሳሽ ካለ ብቻ ነው ው የሚፈርሰው እንጂ ባልና ሚስት በስሜት ሳይሆን ስለተነካኩ ጾም አይፈርስም። ምክንያቱም ሐዲስ ላይ ነቢዩ አለይሂ ሰላቱ ወሰላም ከመንገድ መጥተው ከሚስቶቻቸው መሀል አንዷን ስመው ሰገዱ፣ ውዱ አላደረጉ ብለዋል። ባለቤቶቻቸው ከመንገድ መጡ፣ ከባለቤቶቻቸው መሀል አንደኛዋን ሳሙ፣ ከዛ በኋላ ሄደው ሰገዱ፣ ውዱ አላደረጉም ተብሏል። አው ላመስቱም ኒሳ የሚለውን የተወሰኑ ሰሓቦች አዎ በመንካት ፈስረውታል። ነገር ግን በላችሁ ላመስቱም ማለት ግብረ ስጋ ግንኙነት ካደረጋችሁ ታጠቡ ለማለት ነው እንጂ ሴትን ከነካችሁ ውዱ አድርጉ